አሰላሙ አሌይኩም ወረህመቱላ ወበረካቱ። እንዴት ናችሁ ተከታታዮቼ? አልሀምድላይ ዳነኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። ለቁርስ የሚሆን ቀላል እና ምርጥ አሰራር እችላችሁ መጥቻለሁ። እንደምትመለከቱት ቪዲዮ ላይ ለብ ያለ ውሀና ስኳር እና እንዲሁም እርሾ አዘጋጅ አስቀምቼ፣ ያው መፍጫ ላይ ነው። ሁሉ ነገር በአንድ ነው የሚሰራው ማለት ነው። በጣም ቀላል ነው። መፍጫ ላይ ይጨምራለሁ ማለት ነው። ከዛ እዚህ ጋር ደግሞ አንድ ቁላል እጨምራለሁኝ እንቁላል፣ ያው እንደ አሰራራችሁ ነው። ሁሉንም መጠን የምትሰሩትን መጠን ስትጨምሩ ሁሉም ነገር ግብአቶችን መጨመር አለባችሁ ማለት ነው። እዚህ ጋር ቤኪንግ ፓውደር እና ትንሽዬ ጨው እንዲሁም ደግሞ ሄል የተፈጨ ማለት ነው እና ትንሽዬ ዘይት አለኝ ትንሽ፣ አንድ ሁለት ማንኪያ ያህል ነው የጨመርኩት ያው እንደነገርኳችሁ የምሰራው በጣም ትንሽ ነው። እና አንድ ማንኪያ ከግማሽ እንትን ሃሊብ ፓውደር ወይንም ደግሞ ወተት ፓውደሩን ጨምር ያለው ማለት ነው። እዚች ጋ ደግሞ ለብ ያለ ውሃ ጨምር ያለሁኝ እና ያው እንደነገርኳችሁ አንድ በጉድጓዳ ሳህን አንድ ብቻ ነው የተጠቀምኩት ማለት ነው። ይሄን ብቻ ነው የምሰራው ማለት ነው። እናንተ የምትሰሩትን ዱቄት ከጨመራችሁ ሁሉንም ግብአቶች መጨመር አለባችሁ ማለት ነው በዛው ልክ። ከዛን በቃ ወደ መፍጨት ነው ፈሽተን ጨርሰናል። እዚህ ጋር ደግሞ ዛፈራን አለኝ ማለት ነው። ወይንም ደግሞ ከለር ነገር ነው ብቻ አሪፍ ነው ማለት ነው። እና እሱን ትንሽ ጨምራል በሚያስቀምጥበት እቃ ላይ ከዛን በቃ የፈጨውትን ውህድ ወደ ምፈልገው እቃ ላይ ጨምሬ ኮፍ እንዲል አስቀምጠዋለሁ ማለት ነው። እና በዚህ ሁኔታ እንግዲህ በቃ እቀላቅለዋለሁ እና ከዚህ በላይ መቅጠን የለበትም መወፈርም የለበትም፣ ማለት ነው። በዚህ ሁኔታ እንግዲህ ኮፍ ብሎልኛል እና ወደ መጋገር እንሄዳለን ማለት ነው ጋር ማስቀምጥበት እቃ በቃ መጋገር ነው ማለት ነው። አብረን እንጋግር እና እንደዚህ እናደርጋለን። እንገለብጠዋለን። ማሻአላ በጣም ደስ ይላል። ልክ እንደ እንጀራ አይን ያለው ማለት ነው። እና በጣም ምርጥ ነው፣ ሰርታችሁ ሞክሩት። ለቁርስ ይሆናል፣ ለመክሰስም እንደዚሁም ይሆናል ማለት ነው። ብቻ በጣም ቀላል አሰራር ነው ማለት ነው። በዚህ ሁኔታ እንግዲህ ሰርች ጨርሻለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።